ግብርና የክልላችን ህዝብ የኑሮ መሰረት ነው። የሀብት ምንጭ ነው። የምግብ ምንጭ ነው። የስራ እድል ምንጭ ነው። የገቢ ምንጭ ነው። ብቻም አይደለም፣ ግብርና በደንብ ከሠራ ነው የቱሪዝም ምንጭ ነው። በተከላቿቸው አቮካዶዎች ማንጎች ሮማኖች እና ሎሚዎች ዙሪያ በርካታ ሰርጎች ይሰረጋሉ፣ ውይይቶች ይካሄዳሉ። ግብርና ተደምሮ የህዝባችን የሰላም ምንጭ ነው፣ ሰርቶ የበልጸግም ምንጭ ነውና ይሄንን ይህንን አውቀን በየአካባቢያችን ያለው እምቅ አቅም በደንብ ተገንዝበን አልምተን እንግዲህ ይሄን ለማልማት ዝም ብሎ አይ ለማምለማት እውቀት ጠይቃል፣ እምነት ጠይቃል፣ ማመን ጠይቃል። እኔ ከሠራው ሳካለሁ፣ እኔ ካለውባት ቀበሌ ድህነት አትኖረው፣ የድህነትን ስር አደርቃለሁ ብሎ ማመን ጠይቃል። ይሄ የእናንተ ውስጣዊ እምነት ይፈልጋል፣ ትጋትና ጽናትም ጠይቃልና ስለዚህ ይሄንን አውቀን። ወደ ተግባር እንድንገባ ለተግባር እንድንዘጋጅ፣ የብጥልጥ በተግባር እንድንዘጋጅ። ያለፈው እንግዲህ ሰባት ዓመት ጉዟችን ያሳካልን ያመጣልን ዘርፈ ብዙ ውጤቶች አሉ። በውስጡ ደግሞ ማነቆች አሉ። ነገም ቢሆን ማነቆች በየደረጃው እየተፈቱ ሄዳሉ እንጂ አንድ የተፈተው አያልቁ። ግን ከማነቆቹ እድሎቹ ይበልጣሉ። እድሎቹን መጠቀም፣ ማነቆችን መፍታት የማነቆቹ ባለቤት መሆን እንዴት አድርገ ነው መፈታው? እነኚህ ማነቆች የእኔ ሚና ምን ይሆናል ብሎ ራስን መዘጋጀት ያስፈልጋል። ይህን ካረገን በእርግጠኝነት የግብርና ልማት ሰራተኞች በእጃችን ያሉ ሀብቶችን መሬት፣ ውሃን እንግዲህ ክላችን ከየትኛው አካባቢ የተሻለ ምቹ ስነ ምህዳር አለው፣ ቴክኖሎጂ የሚቀበል ህዝብ አለ፣ ፍላጎት አለ እነኚህን አቀናጅቶና አስተባብሮ የጎደለውን ሞልቶ ወደ ልማት ከተገባ በእርግጠኝነት የምንፈልገውን ብልጽግና በቤተሰብ ደረጃ ማረጋገጥ እንችላለን። በክልላችን ያሉ ዘርፈ ብዙ ጸጋዎችን በአዳዲስ መንገዶች በአዳዲስ እይታዎች አዳዲስ ሙከራዎችን በማድረግ በርካታ ስራዎች ተሰርተዋል። በተሰሩ ስራዎችም ተጨባጭ ለውጦች መጥተዋል። በዚህም የህዝብ ጠቃሚነት ማረጋገጥ ጀምረናል። በተለይ ከዚህ ቀደም ያልተለመዱ በክልላችን የአዳዲስ እሳቤ ውጤት የሆኑ እናንተ ልማት ሰራተኞች ዋነኛው ሞተር ሆናችሁ አርሶ አደሩ ያደረሳችኋቸው የማይቻሉ የሚመስሉ ግን ያስቻላቸው ስራዎች አሉ። ላብነትም ሙዝ በማይታወቅባቸው አካባቢ ፍራፍሬ በማይታወቅባቸው አካባቢዎች የፍራፍሬ ማዕከል በማድረግ በበጋ አልመቶ በማይታወቅባቸው አካባቢዎች ከዓመት ከአንድ ጊዜ በላይ ማምረት የማይቻል ይመስል ከነበረበት ዛሬ ሶስት አራት ጊዜ ማምረት እንዲቻል ምቹ መደላደል ተፈጥሯል። ለዚህ መደላደል ደግሞ መፈጠር ዋናዎች ተዋናዮች እናንተ የልማት ሰራተኞች ናችሁ። ህዝባችንም የለውጡ የውጤቱ ተጠቃሚ መሆን ብቻ ሳይሆን ማጣጣምና ተደማሪ ስራ መስራት ጀምሯል። ይሄን ስራ በመስራት ደግሞ የእናንተ ሚና ተክ ነው ወደረም ነው። ለዚህ ትልቅ ጥረታችሁ ለተገኘው ስኬት ለነበራችሁ አበርክቶ የክልላችን መንግስት የክልሉ ግብርና ቢሮ ታላቅ ክብርና ምስጋና ለእናንተ። አገር ከናንተ የምትፈልገውን ውጤት ታመጣላችሁ ብዬ ተስፋ አርጋለሁ። ተስፋ ብቻ አይደለም፣ እተማመናለሁ።